ፍቅርን ካልጠቀመ ፍቅር ብቻ ምን ተለየ ከጥላቻ፣ ፍራና እርስ በርስ መተዛዘን ከታጣ፣ እውነት ጠፍቶ ውሸት ከመጣ። ላግኘው እስኪ ከውስጤ ይውጣልኝ፣ እየረበሻ አእምሮዬን የሚያስጨንቀኝ። ፍላጎት የሁሉም ሰው ፍላጎት ይለያያል፣ ቢመሳሰል እንጂ መቻ እንድሆናት ድክመት ስስጎንህን ሰው አይቶ ይጠግን ነበር ረድቶ ፍቅርን ካልጠቀመ ፍቅር ብቻ ምንተለየ ከጥላቻ ፍቅርን ብዬ ከተጎዳው ፍቅርን ብዬ ከታመንኩኝ ፍቅርን ብዬ ከተቸገርኩኝ የፍቅር ትርጉም ጠረጠርኩኝ ከተጎዳው ለፍቅር ስም የቱ ጋ ነው የፍቅር ኃይል ካላስደሰተኝ ከፍ አድርጎ እንዴት ልመን እንዴት ተደርጎ እንደው የስም ፍቅር ብቻ ምንተለየ ከጥላቻ ለፍቅር ስም የሚያታልሉ አስመሳዮች ብዙ አሉ ፍቅርን እኔ የማውቀው ጥሩ ጎኑን ብቻ ነው። ፍቅርን ብለ ብዙ ብትጎዳ አስመሳ ያለ አንተን የሚጎዳ ለፍቅር ብለ ብትችል አስመሳ ያለ የሚያታልል ፍቅርን የማውቀው በመጉዳቱ ሳይሆን በመጥቀሙ ነው። ፍራና፣ እርስ በርስ መተዛዘን ከታጣ፣ እውነት ጠፍቶ ውሸት ከመጣ፣ የሰው ልጅ እምነቱን ካጣ፣ ያኔ ፍራ፣ ከባድ ነገር መጣ። ልቅ ከሆነ ከቁጥጥር ሁሉም ካለፈ ድንበር፣ ያኔ ፍራ በህይወት መኖር። ሰው ሰውነቱን ከረሳ፣ መኖር ከተጀመረ እንደ እንስሳ፣ ያኔ ፍራ ከመጣ አበሳ። አሁን ፍራና ተጠንቀቅ፣ ተዛዘንነትን ጠብቅ፣ ፈጣሪ መኖሩን እወቅ። አሁን ፍራና፣ ነገ ለሚመጣው ጥሩ ስራ ነው የሚጠቅመው ከመጥፎ ነገር የሚጠብቀው። አሁን ፍራና አስብ ለነገህ ያማረ እንዲሆን ህይወትህ። አሁን ፍራና ጥሩ እየሠራህ ኑር ለዚህች ምድር የሚጠቅም ነገር አኑር። ላግኘው እስኪ ከውስጤ ይውጣልኝ፣ እየረበሸ አእምሮዬን የሚያስጨንቀኝ እያሳሰበው የሚያስጨንቀው የውስጤን ሰላም የሚረብሸው ይውጣልኝ። እስቲ ልጻፈው፣ ሰላም ደስታዬን ላግኘው። ሰው እንደ ልምዱ ይለያያል፣ ስሜቱን በተለያየ ነገር ይገልጻል። ሰው ሁሉ መች አንድ ነው? ይለያያል። ሁሉም ተሰጠው የሚያስጨንቀውን ነገር የሚገልጽበት ሰላም እረፍቱን የሚያገኝበት ከሀሳብ ከጭንቀት ነፃ የሚሆንበት ብዙ መንገድ አለው ደስታውን የሚያገኝበት። የውስጤን ጭንቀት ጽፌ ልግለጸው፣ ሰላም ደስታዬን ላግኘው። ሁሉም ተሰጦ ይለያያል፣ እንደ ተሰጦ የውስጡን ስሜት ይገልጻል። እያስጨነቀ እያሳሰበ የሚረብሸኝ ሰላሜን ላግኘው ከውስጤ ይውጣልኝ። ፍላጎት የሁሉም ሰው ፍላጎቱ ይለያያል፣ ቢመሳሰል እንጂ መቼ አንዱ ይሆናል። ለአንዱ የተመቸው የፈለገው ለሌላው አይመቸው አይፈልገው። ሁሉም ፍላጎቱ ይለያያል፣ እንደ ምርጫው ደስ ያለውን ይወዳል። ሁሉም ስላለው ሚዛን የአንዱ ለአንዱ አይሆንም። ለአንዱ የተመቸው ለሌላው አይመቸውም። ሰው ለሰው ብሎ የሚወደውን አይተውም። ሁሉም ይለያያል የሚፈልገው ከልቡ ቦታ የሚሰጠው በራሱ ፍላጎት የሚወደው የውስጡ ፍላጎት ስለሚያውቀው ስለዚህ ነው በራሱ ሚዛን የሚመዝነው። ሰው የራሱን እንጂ የሌላውን አያውቅ። በሰው ፍላጎት አንበልጥልቅ። የሰው ፍላጎት ስለማይታወቅ የራሳችን እንጂ የሰውን ለቀቅ። ድክመት ስስ ጎንህን ሰው አይቶ ይጠግን ነበር፣ ረድቶ ያግዝህ ነበር። ደግፎህ እንድትቋቋም ከድክመትህ ጠንክረህ ያግዝህ ነበር፣ ያበረታህ ድክመትህን ሰው ስትነግረው ያግዝህ ነበር በቻለው። አሁን ግን እንኳንስ ነግረኸው ሳትነግረው ፈልጎ ነው የሚያዳክመው። አንዳንድ ሰው እንዲህ ነው፣ ድክመትህን ማባባስ ነው ስራው። ስስ ጎንህን ይፈልግና ይራመድብሃል፣ አንተን ይጥልና ግን አንተን የሚወድህ እሱ ነው። ከድክመትህ የሚያነሳ ጠንክረህ እንድትጎብዝ የሚያደርግህ። ስለዚህ ለአንዳንድ ሰው ድክመትህን አትንገረው። ሁሉም ሰው የራሱ ድክመት አለው። ተደጋግፎ መነሳቱ ነው የሚሻለው።